ሄዱ የማይመስላቸው ሰዎች አሉ። ቀራት ይታረዷታል እንጂ ብሩክ ሚዲያ ላይ ወጥቶ ብሩክ ይህ ሚዲያ ላይ ወጥቶ ሀይሚን አፈቅርሻለሁ አይላትም በጣም ሕይወቴ ነሽ አለቀ። ወይ ጠብድሟል። እሷም ብላለች ሚዲያ ላይ ወተን እንዴት ነን ማለት አንቺ አንፈልግም፣ እኛ በውስጥ የምንጨርሰ እንጨርሳለን ብላ ነበር አንዴ አ አብዛኛ አረ፣ እሱ ሚዲያ ላይ እንደዛ አይነት ቃላቶችን ስለማይወጡ ማይዋደዱ ማይፈላለጉ ይመስላቸዋል። አንድ ነገር አንድ ነገር ልንገርሽ፣ የኛ ህዝብ ማለት ነው፣ የኛ ህዝብ ሞል በጥብጠሽ፣ ብግቾ በጥብጠሽ፣ ሞል በጥብጠሽ፣ በውሃ መልክ፣ በከኒን መልክ፣ በመርፌ መልክ ብሰጫቸው እነሱ ተጋብቶ አንድ ቤት እንኳን ቢኖሩ ማለት ነው አልጋ ላይ ሴታዩ ሲያደርጉ ካላየን አላምንም የሚል ሰው ነው ያለው። ዱስ እውነት ነው። ምንም ሴት የለለምንግ ምንድን ነው? ማገገመ ያሉ እኔ ለምንዶ ታቅያለች፣ ለምንዶ ታቅያለች። አንዳንዴ እንዴት በስስት እንዴት በስስት እንደሚታዩ ጌታ ቤተሰብ ሲያወሩ እና ሲነጋገሩ ብዙ ጊዜ ፊታቸው ምንድን ነው ሌላው ቪዲዮ ተውት እና ይሄ ባለፈው የሰሩት ቪዲዮ ቲክቶክ ቪዲዮ ላይ ይሄ ባንዲዬ ይሄ ባለፈው የሚለው ቪዲዮ ላይ ይሁት ጌታን ፊታቸው እንዴት እንደሆነ እኔ ያንን ቪዲዮ ደጋግቤ ነው ያየሁት። ከሰላሳ ጊዜ በላይ ነው ያየሁት። በሉ ሲዘቀዘቁ አያችሁ? እንዴ እነ የእኛዎቹ ጎራ ለይተው እንትን ይላሉ። ማይ ሲር እንደዚህ ማ አይሆንም። እግዚአብሔርን ከወደዱ ሁለቱንም መውደድ አለባቸው። አ ከተከተሉ ሁለቱንም፣ አለበለዚያ መተው ነው። እንዴ ልጆቹ ለቤተሰቦቻቸው እንዴ ቤተሰብ እኮ አላቸው። ቤተሰብ አልባ መሰሏቸው። እንዴ አምራ እንደነሽ፣ ያም ተነስቶ እንደዚህ፣ ያም ተነስቶ እንደዚህ ምን ነው

የአስገፊተኛ ስትናገሪ በእኔ እምነት ይኖርሻል። አይለያዩም፣ አይለያዩም። እኔ ግን ብሌንን ተጠራጥሬያለሁ የሆነ ነገር ብሌን እንደዚህ ተራመሰረ ብሌን ግን እኔ እየተጠራጠርኩ ነው። ጌታ ምስክሬ ነው ችም ብሌንማ ተጠራጥራለች። የዛኔም እኮ እንደዚህ አይለያዩም፣ አይለያዩም ብላ ሆነ አይለያዩም። እሷን፣ እሷ የምታምነው ፈጣሪዋን ይዛ አትለያይም። ሻትለያዩማት ለያዩ የምትሏቸውም በቃ ይሄ ነው፣ ሌላ ነገር የለው ነው። ጀሮ መድኃኔዓለም፣ የድንግል ማርያም ደን ድንግል ማርያም ፊቷ ላይ ወድቄ ተንበርክከ አፍሬባት አላቅም። አሁንም ተንበርክከ ሁሌ የምጸል መቼ ማይለያዩ የጊሸኗ መቤት የጸርቃኔ የሆነ ድንግል ማርያም እሷ መቼም ማታሳ አማናችሁም አላመናችሁም አይለያዩ ቆይን እኔ የምለው እኮ በፍቅር መቶ ሆነው አሁን ይሄ ቦምብ ክራነ የፈነዳው እዛው ቡታጅራ ጅራ እያሉ ባልታስብ ያቅጣጫ ባልታስብ ያቅጣጫ ማፊ እያለች ነው መሽ አሁን እኮ አዳሜን ያርበደበደችው። ይህን ጊዜ አጅሬ እውነት ቢሆን መተው ለኦዲየንስ ምናምን ቁጭ ብለው እንደነ እንትና እንደነ እንትና የምንለው ሰምታ ይሆናል። እንደ ቦምባ ፈንድታ ሄደች ውጭ ልጅ እኮ መተነነ እንናገራለን ብላለች እኮ እኮ ያለችው። ይህን ጊዜ እኛ ቁጭ ብለን እዚህ እናወራ የለም ታርቀው ተቃቅፎ ሲመጡ ብእሽብሌን፣ እኔ በቀኔራሴ ልቤ ተረጋጋ። ማርያምን ብሌን የሆነ ኢንፎርሜሽን ሽልማት ይኖርሻል። ማርያምን ሽልማት ይኖርሻል። ምን ላይ ነን? ታውሪያታለሽ፣ እንደ እርቅ ሚዲያ ላይ ይወራል። እንደ እናንተ ደግሞ እንደው ምን ላይ ነን አትሉ። መጀመሪያ ምን ላይ ነን ቆይ ብሌንዬ ብሌንዬ ምን እንደሰማሁ ታውቂያለሽ? ቅዱስና ማንም የሚባሉ ሲበሉ ምናምን ፍቅራቸው የቤተክርስቲያን ምናምን ደስ የሚሉ ጥንዶች አይታቸዋል። ምን አለች መሰለሽ? ዛሬ ስጠይቅ የምን ነው ለህዝብ አሳውቂ አሳውቂ ብላችሁ እያላችሁ ነው። እኔ እግዚአብሔር የማይወደውን አላደርግም። በቃ እኔ አልናገርም እንደዚህ ሶሻል ሚዲያ ላይ ቤተሰብም እግዚአብሔርም የማይወደውን ነገር ሶሻል ሜዲያ ላይ ወጥቼ አልናገርም፣ አለች። ይሄ ነው ትክክለኛ ልዩና ቅዱስ። አዎ ልዩና ቅዱስ ዛሬ እየተናገረች ነበር። በውስጥ ልዩና ቅዱስ በቃ አለች። በቃ እነሱ በውስጥ ነው የጨረሰው፣ እሱ ምናምን ቤተሰብ፣ ሰላም ሰላም። ልዩ ማለት ቅዱስ ማንኛው ነው። ልዩና ቅዱስ እነዛ ጥንዶች በስማም፣ የሚያስቀኑ የሚያሳ የሚያሉት ልጁ ነው እሱ ወልደው እኮ በስንት ጊዜ ነው የተለያዩ። በጣም ቤተ ክርስቲያን አክራሪዎች ምናምን ናቸው አለች። አውጪ አውሪ ትሉኛላችሁ፣ አሳውቂ ትሉኛላችሁ። እኔ በፈጣሪም በቤተሰብም በምን እምትልም አይለውን ሚዲያ ላይ ወጥቼ እንደዚህ ሆንኩኝ እንደዚህ ብዬሽ አልልም። በቃ መናገር ስለምዬ ነው አለች። ቆይ ታረገው እነሱ አዎ ስለ ጸብም ስለ እርቅም አላወራችም። በቃ ሚዲያ ላይ ስለ እርቅም አላወራችም። እሷም ብቻዋን ልጇን እያሳደገች ነው፣ ልጇን ይዛ ነው። ብቻ ስለ እሱም ክፉ አላወራችም። ስለ እሱም ስለምንም አላለችም። እሱ ጭራሱ በቃ እንደዚህ ነው እኮ እውነተኛ እንትን ሲጣሉ እንደዚህ ነው እንጂ ካሜራ እየተደ፣ ይኸውልሽ እኔ ዛሬ ጥርጣሬ የደረስኩት ተከፋፈሉብኝ። እሷ በምፍት መጣች እሱ በሄኖክ መጣ። በቀደም ደግሞ በፍፄ ስለመጣች አንዳንድ ላዳርስ ብለው ዞረው ነው። ምንድነው እስ ምን አለ እሷ ብሩኬ ሀይ ሄዳ ለፍ መናገሯ በጣም አናዶታል። ይዞ ገብታቸዋል እሷ ለፍጽ የተናገረችው ከፍጽ ጋር በመምጣቷ ለፍጽ እኮ አልነገረችውም እኮ ለሌላ ሰው ሄዳ ተናገረ። አንዴ እሱ እኮ አለ የጓደኛም የቤተሰብም የምንም ፊ ባውንደር ያለ ሁሉም አለው አለ። ግን እሷ ለእኔን እኔን የሚመለከተኝ እያለን ለሌላ ሰው ሄዳ የተናገረችው ብሏል። የተናገረችው ደግሞ ሀይሚ የምታወራው ደግሞ ከፍፄ ውጭ አታወራ አታወራም። እኮ ግን እሱ እሱ ብዙ ጊዜ ስጠይቋት እሱ ዝም ስላለች እሱ አናደዋታለች። እሱ ናዋ ለፍፄ ራሱ እኮ አልተናገረችም። ፍፄ ራሱ ትክክለኛለያየች። ምክንያቱም የተናገረችው ከብሩኬ ለፍፄ ነው። ትንሽ ፍንጭ ሰጣችው። ገባሽ? ገብቶኛል። እሷ ደግሞ ስለሚያውቀው ይመንልኝ ነው እሱ ደግሞ ይቅርታ ሲጠይቅ ደግሞ ከቤት አበባውን ይዞ ምንድን ነው ያለው? እኔ እርግጠኛም አይደለሁም አርግ ያለሁም ብዬ እርግጠኛ አይደለሁም አላረኩም አላረኩም አይደለም፣ ሁለት አዋዛ ጋቢ ነው የያዘው እሱ እሷ ደግሞ እንደዚህ ብሎ ይቅርታ አለ ወይ እንደ አምነሽበት። እውነቷን እኮ ነው። አንድ ነገር ይቅርታ ስጠይቅ አምነሽበት ነው። የበፊት ህይወት ሊሆን ይችላል ከሀይሚ በፊት የሆነውን ሊሆን ይችላል እያለ ነው። እርግጠኛ አይደለም እሱ ራሱ እርግጠኛ እንደ ምን መሰለሽ፣ እሱ ነው በጌታ በጓደኛ ብሎ ያወራት ሴት። እሷ ተንኮል መቼም ቀኛ ሞልቷቸውን በተንኮል አዙራ ጠምጥማ። እኔ ግን አንድ ጥያቄ ለጥያቄ ብሩኬ ብሩኬ ምንድን ነው መሰላት የዋህነት። ያው ሴት ልጅ ማክበር ያውቃል፣ የሴት ልጅ ያከብራል የዋህ ነው እና ባውንደር እያለ አይደለም አይደለም የሆነ ቦታ ሊሸኛቸው ብሎ ሲሸኙት የሆነ ተንኮል ሰርተውበትም ይሆናል እሱ ሳያውቅ።